ሰበር ዜና። ሰላም ጤና ይስጥልኝ። አርማ የተመልካቾቼ የነ አብርሽ ነገር ዛሬም እንግዲህ እንደሚታወቀው ስለ ቢዛ የብዙ ልጆች ቢዛ ተመለሰባቸው እያለ ነው አብርሽ በጣም ነው የሚያሳዝነው። እንግዲህ እና ቤላዬ አቤላም ሊቀር ነው ማለት ነው እንግዲህ ይሳቅም ቀርቻለሁ እያለ ነው። እናስ በጣም አዝነናል። ለምን እንደቀረ ባናቅም ያው የሰው ልጅ ብዙ ትዳርም አለው እንዴ፣ ስራም አለው። ያ በማስመልከት ይሆናል። በዛ ደግሞ ቪዛው እኮ ነው እና ለምን እንደቀረ አላውቅም። ብዙ ሰዎች ግን በጣም አሳስቧችኋል። የዱባዩ ነገር ሊቀር ነው ምናምን እያላችሁ ነው ማለት ነው። ምንም አይቀርም። እኔም አለሁ ዜድዬ። በጉጉት እየጠበቅን ነበር ላላችሁ በጣም ይቅርታ እንግዲህ፣ ከነገ ጀምሮ እመጣለሁኝ። በጣም ያሳዝናል እንግዲህ ይህን የሰዓ ነገር የቢዛው ነገር እኔም ጋር ችግር ሳይኖር አይቀርም እኔም ዛሬም ሮጥ ሮጥ ስንዋልኩት ትንሽ ችግር ገጥሞኛል እኔም ማለት ነው እስኪ እንግዲህ ለሁሉም ነገር ፈጣሪ ያቀል ማለት ነው እንግዲህ በአብርሽ አትፍረዱ ምንም ማድረግ አይችልም አብርሽ አብርሽ እንግዲህ ወይም መንግስት አይደል ወይ እንትን አይደል አብርሽ እንደ ማንኛውም ሰው ነው አብርሽ ተራ ሰው ነው። ምንም የሚያመጣው ነገር የለም። ቢዛ ተመለሰ ተመለሰ ነው። በሱ ላይ አትፍረዱበት። አንዳንዴ በሰው ላይ አትፍረድ ይፈረድባሃልና ይላል። ስለዚህ አትፍረዱበት። ላለው ጽጌ፣ የነ ጽጌ፣ የነ ሮታ፣ የነ ማርኬ ተሳክቷል። ያልተሳካው እንግዲህ ያንዳንድ ወንድሞቻችን ነው ብሏል አብርሽዬ። እስኪ አብረን የምናየው ይሆናል። ላይክሽር አድርሱልኝ አድርሱ ማለት ነው ለና አብርሽዬ ጎ ወደ ዱባይ እንግዲህ ሀይምዬ ንቋ እንቋ አረ ዛሬ ደግሞ መኪና እንደውኔ ከመኪናው ምናላንድ ቀን እንኳን ቃል ግብት እወድሻለሁ ብትላት ግን ሀይሚዬ እንኳን ደስ ያለሽ፣ እንኳን ደስ ያለሽ ብያለሁኝ። ጠረቃ ፋሚሊዎች በሙሉ እንኳን ደስ ያላችሁ፣ እንኳን ለዚህ አበቃሽ። ሀይምዬ እንኳን ባለ መኪና ሆን ሽልን ብሩኬ አዎ መስራት ያስከብራል። ወንድ ልጅ ሲሰራ ደስ ይላል፣ ማለት ወንድ ልጅ ሰርቶ ሴት ልጅ ሲያስከብር ደስ ይላል። በዛ ላይ ደግሞ ሀይምዬ በጣም እንቁ ናት፣ በጣም ጎበዝ ናት። ወደ 200 ሺል ተጠጋ ነው። ሼር አድርጉላት፣ ሰብስክራይብ አድርጉላት። ዛሬ ደስታዬ ወደር የለውም ብላለች። እንኳን ደስ ያለሽ ብያለሁ ሀይምዬ። ያንቺን ደስታ ነው ጧት ማታ የምናስበው እኛ። ደስ ብሎሽ እንድናይ ነው ጧት ማታ። ብሩኬ ደግሞ የበለጠ አስደስታት ማየት እንፈልጋለን። ላችኋለሁ ጨረቃ ፋሚሊዎች እንኳን ደስ ያላችሁ። እንግዲህ ወደ ዱባይ እናቀነቅናለን ማለት ነው።